በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ፍቅር፣ ብዙ በጎነት፣ ብዙ ምሕረት ይስጣችሁ ቸርነትን ያደረገላችሁ የምሕረት አባትና አምላክ መድኃኔ ዓለም ልጆች፣ ቤተሰቦች አረገን ያደረጋችሁ መስቀል ላይ በተሰቀለ ጊዜ ዳ ሲከፈል የተከፈለለት ሕዝብ የሆናችሁ ብሩካን ቸርነትና ምሕረቱ ማልቅበት የአባቶቻችን አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ያውክ የሚሆን ከመንፈስ ቅዱስ ጋር ተወደደ የተመሰገነ ይሁን። የተወዳችሁ እግዚአብሔር ልጆች ገና ደርሷል። የጌታችን ልደት በየአመቱ በዚህ ቤተሰብ እንደ ሰብአ ሰገል የሚል የተቀደሰ መርሃ ግብር አለን፣ ወደ ድሆች እናቶች እየሄድን ስጦታ የምንሰጥበት። አሁን ዘንድሮ ግን በተለየ ሁኔታ ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም ወደ ወልጊጤ ማርያም ስጦታ ይዘን እንሄዳለን። አንድ የማስቀደሻ ወንበር አንድ ሰው ስመ ክርስትና ተጽፎ የሚቀመጥ እና ለቤተ ክርስቲያን ቋሚ አገልግሎት የሚውል ስጦታ ነው እያሰባሰብን ያለ ነው። አንዱ ወንበር 27 ሺህ ብር ነው የሚሰራው። እንግዲህ ይህን ስጦታ ይዘን እያሰባሰብን ወደ እመቤታችን እንልካለን። እናንተም ይህንን በጎ ሀሳብ ፈቃድ ያላችሁ በእናንተም በልጆቻችሁም ስም ይህን ማድረግ የምትወዱ በ9 11 4380 ስልኬ ዋትሳፕ፣ ቴሌግራም፣ ቫይበር ላይ ሰላም በሉኝ አሳውቁኝ። መልእክቱን አድራሻውን የቤተ ክርስቲያኒቱን አኖርላችኋለሁ። እግዚአብሔር እናንተን ልዳችሁን ቤታችሁን ይባርክ። ዛሬ የምንማረው የምናየው ወደ እግዚአብሔር ስመጣ ወደ ክርስትና ስመጣ ፈተና ይበዛብኛል፣ መጸለይ ስጀምር ፈተና ይበዛብኛል ስለዚህም ምን ማድረግ ይገባኛል ለሚሉ ሰዎች መንፈሳዊ ምክር መንፈስ ቅዱስ እንዲነግረን እንዲያስተምረን በቸርነቱ መንገድ እንዲያሳየን ነው። ይሄ የዛሬው ቀን የትምህርት መርሃ ግብር እንግዲህ። እግዚአብሔር ልጆች፣ ወደ እግዚአብሔር ስንጠጋ ወደ ታላቁ ብርሃን ነው የምንመጣው። እሱ ማንም በማይቀርበው ብርሃን የሚኖር የብርሃን አምላክ ነው። ጨለማ በሱ ዘንድ የለም። እሱ የሚሰወረው የለም። ወደ ላይም ቢወጡ ወደታችን ቢሄዱ እሱ አለ። ጨለማ እንኳን በሱ እንዳይጨልምም የተባለለት ኃያል ግርማዊነቱ ልዕልናው በምንም የማይድፈር ትልቅ አምላክን አባት ነው። ሰማይ ላይ ያለን ስንጸልይም በሰማያት የምትኖር አባታችን ሆይ የምንለው ሥልጣኑ ሰማይ ላይ ብቻ ሳይሆን ሰማያት እኛ ከምናየውና ካልደረስንበት ከምናስበው በላይ ያሉ የትልልቅ ሰማያት አምላክ እንደሆነ የመላእክት መኖሪያዎች ሰማያት አምላክ እንደሆነ የማይታየው ገና በሰው ልጅ አምሮ ያልታሰበው ያልታሰበው ትልቅ ሰማያት ሁሉ አምላክ እንደሆነ እንኳን የኛ እንኳን የምድር የሰማዩም የሰማያት ሁሉ አባትና አምላክ እንደሆነ አስተዳዳሪና መጋቢ እንደሆነ ነው በጸሎታችን የምንገልጸው። ይህን ጸሎት ያስተማረን ከሰማያት የወረደው ከእመቤታችን ከቅድስት ድንግል ማርያም በድንግልና የተወለደው ይህ እግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ጌታችንን በመጀመሪያ በፊቱ ለመኖር በፊቱ ለመጸለይ ከመቆማችን በፊት ኃያልነቱ ልልናውን በህሊናችን ሚዛን መመልከት ይኖርብናል። ስለ ጌታችን ገናናነት፣ ኃያልነት፣ ብርቱ አምላክ የሚሸነፍ ያልሆነ አምላክ አሸናፊ አምላክ እንደሆነ መጽሐፍት የመሰከሩልንም ቃል በደንብ አይተን መርምረን ጌታችን መከተል ይገባናል። በኦሪት ዘጸአት ምዕራፍ 15፥11 ላይ ስለ ጌታችን ሲናገር አቤቱ በአማልክት መካከል እንዳንተ ማን ነው፣ በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ማን ነው ብሎ ይጠይቃል። አቤቱ በአማልክት መካከል እንዳንተ ነው። ብዙ አማልክት አሉ። አምላክ የተባሉ አምላክ የሚል ስሜት የሰጣቸው ሰው የሰራቸው የሰው አይምሮ የፈጠራቸው ብዙ አማልክት አሉ። እነዚህን አማልክት ጠርቶ ነው። እንደገና ደግሞ ቅዱሳን ራሱ አማልክት በጸጋ ተብለው ይጠራሉ። የምንወዳቸው የምናክብራቸው ቅዱሳን አሉ። ከነዚህ ሁሉ ግን አንተ የሚመስልህ ማን አለ አንተ ሰሪ ነህ ፈጣሪ ነህ አስገኝ ነህ አለም ሳይፈጠር ህይወት ሳይኖር አንተ ዘላለማዊ ሕያው አምላክ ነህ ስለዚህ ስለዚህ አንተን የሚመስል የለም በማለት ቀዳሚ እንደሆነ የፍጥረት ሁሉ ጀማሪ እንዲሁም ደግሞ በጣም ሀያልና ብርቱ እንደሆነና የሚወዳደረው እንደሌለ ይናገራል እንደገና ደግሞ በምስጋና የተፈራ ነው የተፈራ ነው ደግሞ የሚመሰገን ነው በግድ አይደለም የሚያመሰግኑት፣ በፍቅር ነው የሚያመሰግኑት። እና እግዚአብሔርን በፍቅር የምታመሰግኑት ደግሞ የምትፈሩት፣ ምንፈራው በፍቅር የምናመልከው የምናመሰግነው አምላክ ነው። ደግሞ ይሄው አምላካችን ድንቅ የሚያደርግ ነው። ድንቅን የምታደርግነ በኑሮ በሕይወት፣ በህይወት መንገድ ሁሉ፣ በሰው ልጅ መንገድ ሁሉ ድንቅ የሚያደርግ ነው። ሰው እየተደነቀ የሚከተለውን ታምራት ማድረግ ብቻ እንዳይመስላችሁ። ድንቅ ማድረግ ምሕረቱ ጥፋት ኩነኔ ስንጠብቅ ለእኛ የሚሰጠን ምሕረት ይቅርታ፣ በየቀኑ እየበደደን እኛ ለእኛ የሚተውልን መተው ትግስቱ ይሄ ድንቅ ነው። እና ድንቅን የሚያደርግ በቅድስና የከበረ ክፉ የሌለበት፣ ሁሌ መልካም የሆነ ሁሌ በየትውልዱ መካከል የሚነገር መልካምነት ያለው አምላክ ነው። እንዳንተ ያለ ማን ነው ብሎ ጠይቆ ነው የሚያቆመው ማንም የለም ማንም እስካሁን ማንም የለም። እሱን የሚመስል እና እሱን የሚመስል ማንም የሌለ አምላክ ነው የምናመልከው አምላክ አንደኛ ዜና 172 ላይ እንዲሁ በመደነቅ እንዲህ ይላል። አቤቱ እንዳንተ ያለ የለም፣ በጆሮችን እንደሰማን ሁሉ ከአንተ በቀር አምላክ የለም። እንዳንተ ያለ እስካሁን የለም፣ በጆሮችንም እንደሰማነው አባቶቻችን እንደነገሩ እንደጻፉልን አሁንም እኛ በህይወታችን ያየነው አንተን የሚመስል የለም ይላል። እግዚአብሔርን ምሳሌ የሌለው አቻ የሌለው አምላክ ኃያል አምላክ እንደሆነ ከማወቅ ነው ልናመልከው መጀመሪያ አለብን። በነሱ ስንመጣ ከዚህ መነሳት አለብን። ከልዕልናው፣ ከጌትነቱ፣ ከግርማዊነቱ ኃያልነትና እና ጋዛንነት ተነስተን ልናመልከው ይገባል። ያኔ ነው ስለማሸነፍ የምናስበው። መሸነፍ ያለው ልባችን ውስጥ ነው፣ ሀሳባችን ውስጥ ነው። ልጃዊ ልብን ጠብቅ፣ የህይወት መውጫ በሱ ነው ይላል። ህይወት ከልባችን ይወጣል፣ ከሀሳባችን ይወጣል። ከእምነታችን ውስጥ አይደል ለሚወጣው ህይወት እግዚአብሔርን በገናናነቱ በሀያልነቱ በግርማዊነቱ ልክ ስናመልከው ይሸነፋል ብለን ማሰብ አንጀምርም። አሸናፊ እንደሆነ ነው የምናስበው፣ ስንጸልይ፣ ስለመቤታችን ምስጋና ስናመጣ የአሸናፊ እግዚአብሔር እናት ሆይ አሸናፊ ነው አሸናፊ ነው ሁሌ አሸናፊ ነው ብሎ ከማመን መጀመር አለበት አንድ ክርስቲያን፣ እና ከእግዚአብሔር ጋር ሲኖር ፈተና በዛብኝ የምንል ሰዎች ከአሸናፊ ጋር ከግርማዊነቱ፣ ከልዕልናው፣ ተወዳዳሪ ከሌለው ታላቅነቱ ጀምረን ነው ጌታችንን ማምለክም፣ ማመስገንም መከተልም የሚገባ እና በጣም የዋ ሰዎች አሉ እግዚአብሔር ና፣ ሰይጣንን የሚያወዳድሩ እና የውድድር ሜዳ ላይ ያስገቡታል። እግዚአብሔርን ከሰይጣን ጋር። ለዚህ ነው አሁን እንደዚህ አይነት ያልተረጋጋና በፈተና ወጀብ ውስጥ መጽናት የሚያቅተው ደካማ ስነልቦና እንዲኖረን የሚያደርገን ከሰይጣን ጋር እግዚአብሔርን ያወዳደርን ስለምናየው ነው። በፍጹም ፈጣሪ ከፍጡር ጋር ሊወዳደር አይችልም። የዘላለም አምላክ ዘላለምን ራሱ የሰራ አምላክ ከሆነ ጊዜ ዘመን በኋላ ከተፈጠረ መላክ ጋር ሊወዳደር አይችልም። እሱም ደግሞ ከወደቀ መላክ፣ ክፉ ከተሰበረ መላክ፣ ወደ ጥልቁ ከወደቀ መላክ ጋር በጨለማ ውስጥ ካለ መላክ ጋር የብርሃን አምላክ ሊወዳደር አይችልም እና ያደግንበት የምድራዊ አስተሳሰብ ሰይጣንን ትልቅ አድርጎ ማየት፣ ሰጣንን በጣም ብርቶ አድርጎ ማየት፣ ሰጣንን በእኛ አቅም የመለካት፣ ሰጣን በእርግጥ በእኛ አቅም ስንለካው ሀያል ነበር መልአክ ነው ግን እሱም ቢሆን ደግሞ በመስቀሉ ስራ ተሸንፏል ዲያብሎች ተመታ በመስቀሉ ብለን የምንዘምረው ታዲያ ምን ማለታችን ነው በእኛ በእግዚአብሔር ልጆች ላይ ስልጣን እኮ የለውም? ፈቃደኞች እስካልሆንን ድረስ ፊት እስካልሰጠነው ድረስ በእኛ ላይ ስልጣን የለውም አይፈትነንም ማለት ግን አይደለም ግን ላሸንፈን አይችልም ያሸንፈኛል ከሚል አመለካከት ተነስተን እግዚአብሔርን ስንከተል ታቃላችሁታውቃላችሁ። ሰው እምነቱ ነዋ ህይወቱ ላይ የሚሰራው እንደ እምነት ይሆንልን ነው ይሆንልናል። ያ ሰይጣን በየጊዜው እየበረታብን ሊመጣ ይችላል። የልባችን ዝንባሌ ለአምላካዊ ኃያልነቱ ከፍ ያለ ቦታ መስጠት ሲገባው ሰይጣንን ኃያል አድርጎ ከመረዳት የሚመጣ ፍርሃት ነው። ወደ እግዚአብሔር ስመጣ ፈተና ይበዛብኛል የሚለው አመለካከታችን እያደገና እየሰፋ የምንቸገረው እና እውነት ለመናገር ሰው ወደ እግዚአብሔር ሲመጣ መጀመሪያ ላይ እናይ እንዳልነው ከጨለማ ወደ ብርሃን ነው፣ ከሞት ወደ ህይወት ነው የሚሸጋገረው። ከብዙ ጥያቄዎች ወደ ጥያቄዎች መልስ ነው የሚመጣው። ጌታችን ማቴዎስ ወንጌል 118 ላይ እንደነገረን ከከባድ ደክመትና ጭንቀት ሸክም ወደ እረፍት ነው የሚመጣው እና ከባድ የሆነ የህይወት ለውጥ ነው የሚያደርገው ግን ይህንን የህይወት ለውጥ ሳይረዳው ሲመጣ ነገሮች ሊወሳሰቡበት እየተወሳሱበት እንደሆነ ሊረዳና ሊሰማ ይገባል። ሁለተኛው ግን የኖርንበት ዓለም ፍቃዱን ፈጽመለት የኖርነውም ሰይጣን በቀላሉ ሊተውን አይችልም፣ ሊታገል ይችላል። ለምሳሌ በጨረቃ የሚጥለው የሚያንፈራፍረው አረፋ የሚያስደፍቀውን አንድ ህመምተኛ፣ ጌታችን በላዩ ያለው መንፈስ ልቀቅ ሲለው አንፈራፍሮ ለቀቀው ነው የሚለው። አንዳንድ ጊዜ ለቆን እስኪሄድ ድረስ ሊያንፈራፍረን ይችላል። ምክንያቱም እንደ ፈቃዱ እየኖረን የሚፈልገውን እያደረግን በተለያዩ ልማዶች ተይዘን፣ በጨለማው አሰራሮች ተይዘን ቆይተን ድንገት ንስሓ ልንገባ ወደዚህ ቤት ልንመለስ ስንፈልግ ያ አልሞት ባይ ተጋዳይነቱ ሊታገለን ይችላል። ግን ሰልፉ ደግሞ እግዚአብሔር መሆኑን ማወቅ አለባቸው። ሰልፉ እግዚአብሔር ነው። ሰው ሰልፍ አይደለም፣ የኛ ሰልፍ። ምክንያቱም ጌታ እየሱስ ክርስቶስ ምንድን ያለን? እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። እኛ አይደለንም የምናሳርፈው፣ ራሳችንን እሱ ያሳርፈናል። ማለት እሱ ይረዳናል። ረድኤቱ የመንፈስ ቅዱስ ረድኤት ከኛ ጋር ይሰራል ማለት በጣም ከባባድ ጉዳዮችን የሚሰራ እኮ መንፈስ ቅዱስ ነው በህይወታችን ሳራ ካረጀች በኋላ እንድትወል ያደረጋት መንፈስ ቅዱስ ነው እመቤታችን ቅድስት ድንግል ማርያም ያለ ወንድ እንድትወል ያደረጋት መንፈስ ቅዱስ ነው እማይቻሉ ከባባድ ጉዳዮች የሆኑት መንፈስ ቅዱስ ኃይል ነው እንደገናም ደግሞ በአዲስ ኪዳን ኃይልን እስክትቀበሉ በኢየሩሳሌም ቆዩ ያንን ያ ኃይል የሚለውጠው የሚጠብቀው የሚዋጋው የሚታደገው ጸሎትን የሚያስተምረን በደንብ ብርሃን የሚሰጠን ስለ ክርስቶስ እንድንረዳ እንድናውቅ እውነተኛውን ትምህርት የሚያደርገን እንድንረጋጋ ለስጋዋ ደግሞ እንድንበቃ በቅድስና እንድንኖር የሚያደርገን የተተከለውና የጸደቀው ችግኝ እንዲያፈራ የሚያደርግ መንፈስ ቅዱስ ስለሆነ እና መንፈስ ቅዱስ ይሰራዋል፣ ሰልፉን ይመራዋል። ግን ትግል ሊኖረው ይችላል። መጀመሪያ ስትመጡ ወደ እግዚአብሔር ትግል ሊኖረው ይችላል። ሰውነታችን ከለመደው ወደ አዲስ ልምምድ ነው የሚመጣው። መጠጥና መብላት፣ መጠጣት፣ መተኛት፣ መዳራት ብቻ የለመደ እና በጣም የሰለጠነ ስጋ በዚህ ጉዳይ ይዘን ወደ መንፈስ ቅዱስ መንገድ ስንመጣ የተረጋጋን አደብ የምንገዛ የምንጾም መርጠን የምንመገብ መርጠን የምንናገር መርጠን የምናስብ ሌላ ዓለም ወደ ሌላ ዓለም ነው የምንቀየረውና በቀላሉ የለመደው ስጋችን ያንን ነገር በቀላሉ ተዋህዶት ይቀጥላል ማለት አይደለም ግን ጊዜ መስጠት ብቻ እንጂ ሰውነታችን ከአዲሱ ህይወት ከሞላበት ከእግዚአብሔር ጋር ከመኖር ብርሃን ከተሞላው ኑሮ ጋር መዋሃዱ መቀጠሉ አይቀር። የትኞቹም ቅዱሳን ብታዋቸው ዓለምን ያገለገሉ የነበሩ በኋላ ደግሞ ተመልሶ መጥተው ፍጹም ወደሆነው ወደ እግዚአብሔር ክብር ወደ ብርሃናዊ ዓለም ተቀላቅለው ዛሬ እኛ ቅዱሳን ብለን የምንጠራቸው፣ ገድላቸው ሊጻፍንላቸው፣ ታሪካቸውን የምንመሰክርላቸው፣ በህይወታቸው የምንማርባቸው፣ በረዴታቸው የምንባረክባቸው ቅዱሳን ሆነዋል። ግን ትናንት የነበረው ህይወታቸውን ደግሞ ስታየው ሌላ ነው፣ ሌሎች ሰዎች ናቸው። ለምሳሌ ሙሴን ይዩት፣ ያደገው በፈርዖን ቤት ነው። ገምቱ ፈርዖን ምን አይነት ቤት ሊኖረው እንደሚችል ምን አይነት ቤት እንዳለው። አምላክ የሌለው ዓለም ምን አይነት ቤት ነው ሊኖረው የሚችለው? እንደዛ አይነት አደገኛ በሆነ ቤት ውስጥ ቤተ መንግስት ውስጥ ነው ያደገው ሙሴ። እና የሙሴ ህይወት ካደገበት ቤት የተቀዳ መሆኑ የምታዩት ለዘመዶቹ ተቆርቁረው፣ ለእስራኤላውያን ተቆርቁረው ግብፃዊውን ገደለው ይላል። አንድን ነገር በመግደል ነበረ መፍትሄ ለመስጠት ይሞክር የነበረው እግዚአብሔር ሲያስተምረው ነው። በኋላ እኔ ለህዝብ ልሙት ብሎ መጸለይ የቻለው ከአርባ ዓመት በኋላ ነው። ወደ ምድያም በረሃ ወስዶ አምላካችን ካስተማረው በኋላ እና ሰው በህይወቱ እግዚአብሔር እስኪያስተምረው ድረስ ሌላ ሰው ሊሆን ይችላል። ግን ቀስ እያለ እያለ ወደ ትልቁ መንፈሳዊነት መምጣቱ አይቀርም እና ከእግዚአብሔር ጋር ስንኖር ትግል ይበዛብናል። ፈተና በዛብኝ ብለን የምንሰለች ሰዎች በፍጹም መቆም የለበትም እስኪለምድ ሰውነታችን ያው ውስጣችን ዓለምን የለመደው ውስጣችን በደም ከእግዚአብሔር ጋር ከመለኮታዊ ኑሮ ጋር እስኪዋሃድ ድረስ ከሰማይ ጥሪ ጋር እስኪዋሃድ ድረስ ትዕግስት ማድረግ ያስፈልጋል። ወደኋላ መመለስ ብንፈልግ ግን በፊቱ የከፉ ብዙ ጥፍ አጋንንት ሊገቡብን ይችላሉ። የበለጠ መጥፎ ሁኔታ ውስጥ ልንገባ እንችላል። አንዴ ከሰማያዊ ጥሪ ተካፋዎች ከሆንን በኋላ እድሉን ከሰጠን በኋላ የምንችለውን እያደረግን ደግሞ በመንፈስ ቅዱስ ኃይል እያመንን በሚለውጠው በሚቀድሰው፣ በሚያስለምደው ሰውነትን ራስን መግዛትን በሚሰጠው የመንፈስ ቅዱስ ፍሬ እንድናፈራ በሚያደርገን በጰራቅሊጦስ እያመንን ልንከተሉ ይገባል። ተስፋ እንዳትቆርጡ። ሁሌም ቢሆን አድካሚ ነገር መኖሩ አይቀርም። አድካሚ ነገር ካለ ደግሞ ከእግዚአብሔር ጋር ሆኖ መድከም ይሻላል። ተስፋ ያለው መድከም ነው። እሱ መድከም የማይመቹ ነገሮች ሊኖሩ ይችላሉ። አሁን ህይወት በብዙ መንገድ ስታወት ማይመች ነገር አለ አይደል? ከእግዚአብሔር ጋር ሆነን የማይመቸው ነገር ብንጋፈጥ ይሻላል። ዓለምን ተከትለን ወተን ወደ ማይመቹ ስብስብ መግባታችን ካልቀረ ከእግዚአብሔር ጋር ሆነን ብንከተለው ይሻላል። ባይመቸን ይሻላል። እና አሸናፊና ሀያል ገናና አምላክ እንዳለን ከማመን ተነስተን ልንከተለው ይገባል። ሁለተኛ ጥቂት ጊዜ ነው ያንፈራፍረው። ያ አረፋ የደፈቀው ሰው ከንፈራፈረው በኋላ ለቅቀው እናሄድ። ጥቂት ጊዜ ነው የምንፈተነው ከዛ በኋላ የክብርና የብርሃን ህይወት መልበሳችንና መጠንከራችን እንደማይቀርድ በተስፋ መንገዳችን ልንሩጫችን ልንሮጥ ይገባል። ቸርነቱ ምረቱ ብዙ የሆነ አባቶቻችን አምላክ ክብር ምስጋና ይግባው። ይሰማንም በልቦናችን ይጻፍልን። ከላይ ሳይ አስካስኮች ማሳሰቢያ እንዳትረሱ። ደግሞ በዚህ ላይ ኮሜንት ማድረግ፣ ላይክ ማድረግ በጣም ትልቅ ጥቅም አለው። ቪዲዮ እንዲሰማ ያደርገዋል። የእግዚአብሔር ቸርነት የእናታችን የእመቤታችን ቅድስት ድንግል ማርያም ጸሎት ረድኤት፣ የመላእክት ጥበቃ አብሮን ይሆን። ቀሲስ አሸናፊ ገሩ ማርያም ነኝ። እግዚአብሔር ባርካችሁ፣ ትገናላችሁ።